ኖላዊ ድራማ ክፍል አርባ ስድስት ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካይ ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብና የደውል ምልክቱን የሰብስክራይብ በተኑን በማጥቆር ቤተሰብ የሆኑ ነባር ቤተሰቦች ደግሞ ላይክ እና ሼር የዘወትር የምታበረታቱኝ እንግዲህ አይለኝላለሁ ስለምታበረታቱኝ በጣም አድርጌ አመሰግናለሁ። ዛሬ እንግዲህ ኖላዊ ድራማ በክፍል 46 መትናን ማለት ነው። እናም እንግዲህ ሀናና እናትየዋ የተለያየ ሀሳብ ውስጥ ነው ያሉት። ሀና በምርመራ ውጤት እንግዲህ እኔ መሆኔ ሲታወቅ ከቤተሰቦች ጋር ነው የምኖረው አባዬንስ ምንድን ነው ማደርገው በማለት በሀሳብ ትወጥራለች። ሀና እንግዲህ ደብቃና ሰላሟን ሲነሳው የነበረውን ከራሱ አልፎ የአባቷ ሰላም እስኪነሳ ድረስ እንግዲህ የደበቀችውን ሚስጥርና ወይንም ደግሞ ዝም ብላ አፍና የያዘችውን ነገር እንግዲህ ሁሉንም ነገር ለአሲር ፍርጥርጥ አርጋ ነገረችው። ጥሩ ጥሩም ተነፈሰች። ከነገረችው በኋላ እናም እንግዲህ ምናሴ ይሄ ነገርማ በህልም ዓለም ውስጥ ነው ያለሽው በማለትም እንዴትና እንዴት ብሎ እያለም እንግዲህ ጥያቄውንም አስቀጥሏል ማለት ነው። እንዴትና በእንዴት እና በምን እንደሆነ ባላውቅም ነገር ግን የኔን ታሪክ የያዘችዋ ልጅ ልጅ ነኝ ብላ መታለች። ይህንን ደግሞ እኔ እያየሁና እየሰማሁኝ ዝም ማለት አልቻልኩኝም። እናም እንግዲህ የኔን ታሪክ የኔን ፎቶና መስቀል ይዛ እንግዲህ ይህ ታሪክ የኔ ስለሆነ እኔ ነኝ ልጅ በማለት እንግዲህ እኔ አቤቱታዬን አቅርቤያለሁ ለቤተሰቦቼ። እነሱ ባያቁኝም ግን እኔ ትክክለኛ ቤተሰባቸው እንደሆነ አረጋግጫለሁ። እናም እንግዲህ በምንና እንዴት ታሪኬ እንደተሰረቀ ባላቅም ግን ታሪኬን ተሰርቄ በቲቪ ላይ እንግዲህ ቤተሰቦቼን ብላ ስታፈላልግ ነው ቤተሰቦቼ ያገኟት። እናም ልጅ ነኝ ብላ የመጣች አንዱ ወገን አለች። ከእሷ ጋር የደም ምርመራ ልናደርግ ዝግጁ ላይ ነን በማለትም ለአሲር ትነግሯለች። አሲር የሚሰማውን ነገር አምኖ መቀበልም አቅቶታል። በህልም አለም ውስጥ ነው እንዳለሽ ሲላትም ነበር እውነታውና ትክክለኛውን ነገር ነው እየነገርኩ ያለሁት አሲር። በማለትም እንግዲህ ምርመራ እንደሚያደርጉም እንግዲህ ትነግሯለች ማለት ነው እናም እንግዲህ ወይዘሮ ሜላትም እጅጉን በጣም አምባገነን ሆናለች። ሀናን ከፍና ዝቅ እያደረገች እያመናጨቀቻት ተመልክተናል ማለት ነው። እናም እንግዲህ ይህን የተመለከተው ደግሞ ባለቤቷ መስፍን፣ ሜላት የምታደርጊውን ነገር ብትቆጠቢና ግንዛቤ ብታደርጊበት መልካም ነው። ይቺ ልጅሽ ነገ ጧት ትክክለኛ ልጅሽ ብትሆን በምን አይነት እይታ ልታያትና ልትቀበያት ነው? ለነገራቶቹ እረጋ ሰከን ብትይ መልክ መልካም ነው በማለት እንግዲህ ምክር ቢጤ ይለግሳታል ማለት ነው። እሷ ግን ልትሰማው አልቻለችም። በጨረሽ ብለዋል። ነገር ግን እጅጉን በጣም በሚያሳዝን ሁኔታ ሀና ልጇ ናት እንግዲህ እና መጨረሻ እውነት ተደብቃት ቀርም ዙሪያ ጥምጥም ሊሆንባቸው ይችላል። ነገር ግን እውነቷ መጨረሻ ላይ ተፍረጥርጣ ቁልጭ ማለቷ አይቀርም እና ወይዘሮ ሚላት እንግዲህ ብዙ የጸጸት ጊዜያቶችም ይኖራታል ብዬ አስባለሁ አሁን ላይ እያደረገችው ባለው ነገር ማለት ነው። እናም እንግዲህ መስፍን እንግዲህ ትክክለኛ ልጅ ሀና ነች ብሎ እንግዲህ መስፍን እጅጉን በጣም ደስ በሚል ለሰው ክብር፣ ለሰው አክብሮት እና እጅጉን በጣም ትህትና የተሞላ እጅጉን በጣም ዲስፕሊን የተሞላበት ሰው ነው ማለት ነው። እናም እንግዲህ ወይዘሮ ሚላትንም እየመከራት ከድርጊቶቿ እና ከንግግሮቿ እንድትጠነቀቅም እንግዲህ ነግሯታል ማለት ነው። እናም እንግዲህ ሀና እንግዲህ ታሪኳን ለአሲር ከነገረችው በኋላ ባዩሽ እንግዲህ ወደነ ሜላት ቤት አምርታ ነበረ። መስፍን መምጣቱን አታውቅም ነበረ። በሩን የከፈተላት እሱ ነበር። በጣም ደነገጠች። ምክንያቱም መስፍን እንግዲህ ያው የባዩሽ ባዩሽ ለወይዘሮ ሜላት የድሮና የጥንት ጓደኛዋ ስለነበረች ብዙውን እንግዲህ ነገሩን ታውቃለች። እና ልትቀርበው አልቻለችም። ፈርተዋለች፣ ሸሽተዋለች። እሱ ግን እጅጉን በጣም ትህትና በተሞላበት ባዩሽ ባዩሽ እያለ እንድትሰላም ሰላም እንድትለውም ወደ ቤትም ገብታ እንዲጫወቱም እንግዲህ ጋብዟታል። ነገር ግን እሱ አልፈንገችም ደንግጣለች። ምክንያቱም መስፍን የመጣው አመጣጥ ጥሩ እንዳልሆነ እና ያቀደችውን እቅዷን እንደሚያበላሽባትም አስባለች፣ አውቃለች። መስፍን እንግዲህ ጥንቃቄ በተሞላበት እንግዲህ ምርመራውን እንዲደረግ እና እንዲጠናቀቅ ብዙ እርቀት የተጓዘ ይመስለኛል። ይህንን ስራዬን ደግሞ ያበላሽብኛል ብላ እጅጉን በጣም ፈርታለች። እናም ነገራቶችን እንግዲህ ከውጭ ማጠናክራለች። በእርግጠኝነት እንግዲህ የዲኤንኤ ምርመራም እንግዲህ እንደሚቀያየር እና እንደሚገለባበጥ ማመቻችታለች ወይዘሮ ባዩሽ ማለት ነው። ይህንን ነገር እንግዲህ ተከታትሎ አቶ መስፍን የባዩሽን ውሸት ያጋልጥባታል ብዬ ተስፋ አደርጋለሁ። እናም እንግዲህ ምናሴ ምናሴ እንግዲህ በእህቶቹ በጣም ደስተኛ ሆኗል። ሀና ትክክለኛ እህቱ እንደምትሆን ምናሴና ሰላምዬ ተናግረዋል፣ አረጋግጠዋል ማለት ነው። እናም እንግዲህ በጣም ደስ የሚለው ነገር ደግሞ የልጅ አዋቂ ሲባል ደስ ያሰኛል። እና ሰላምዬ በመጀመሪያም እንግዲህ ለሀና አስጠንቅቃታለች፣ ምርመራው ምንም ሊሆን ይችላል፣ እህቴ ከሆንሽ ምሰየው እጅጉን ደስ ይሰኛለሁ፣ ካልሆንሽ እንኳን የኔና የአንቺ ጓደኝነት መወለድ ቋንቋ ነው፣ የኔ እና ያንቺ ያለን ነገር ምን የሚቀይርብን ነገር የለም ብላ በደንብ አድርጋ አስጠንቅቃ ነግራት፣ ሀናም ደስ ተሰኝታለች። ይህ ማለት ይበልጥ እንግዲህ እህትነታቸውን የእህትነታቸውን ፍቅር እንዳደረጅም አድርጓል ማለት ነው። እናም እንግዲህ ወይዘሮ ባዩሽ ከመጣችበት ተመለሰች። ውጭ ሆና እንግዲህ ስልክ በመደወል እርግብ እንድትወጣ ቤተ ክርስቲያን ብለሽ ነው ውጪ አለቻት ማለት ነው። እርግብም እንግዲህ ከእንቅልፌ ላይ ለሚንቀሰቀስ ሽኛ ክስቴ እያለች እንግዲህ ስትነጫነጭባት ነበር። እዛ ቤተ ክርስቲያን እርሻው ለብዙ አላማና እና ለብዙ ስራ ነው። ለስራ ነው እንጂ ለእንቅልፍ አይደለም። ተመቼሻ ጥሩ ቦታ አስገባውሻ በማለት እንግዲህ ከፍና ዝርቅ ጋር እያመናጨቀቻትም እየተቆጣቻትም እንዲሁም ደግሞ ለምንድን ነው አባትሽ መምጣቱን ያልነገርሽኝ? ስትላት ብል ስታደናብራት ነበር። ደግሞ የኔ አባት መቼ ነው የመጣው የት ነው እናም እንግዲህ መስፍን አባትሽ እንደሆነ አባቴ ብለሽ ውስጥሽ ራሳምነሽ ተቀበዩ አባትሽ ነው ሌላ አባት የለሽም፣ በማለት ባዩሽ እንግዲህ ሴራዋን እያጠናከረች ትገኛለች ማለት ነው ከአወሩ በኋላ እንግዲህ እኔ ቤተ ክርስቲያኑ እንሂድ ስትልም ነበረ እንግዲህ ኩነኔ እየሰሩ ፅርቅ እናገኛለን ማለት ከባድ ቢሆንም ጉዟቸውን ወደ ቤተ ክርስቲያን አድርገዋል ሀናና ሀናና አሲር እንግዲህ ይህንን ጉዳይ እያወራችሁ ባለበት ታይም ባዩሽና እርግብ ተያይዘው ሲሄዱ ታያቸው እና ምን አይነት ታሪክ ነው ምን ጉር ነው የማየው እያለች ሀና እንግዲህ ነገር ለነገራቶቹ አትቸኩልም አይታዝም በማለት ግን ታስተውላለች ማለት ነው። ግን ጥድፍ ጥድፍ ባህሪ የለባትም። አይታ ተገርማም ደንግጣም ወደ ስራ ቦታዋ ገብታለች ማለት ነው። እናም እንግዲህ የዲኤንኤ ምርመራው ሰዓቱ ደረሰና ሐኪም ቤት ውስጥ እንግዲህ ይገኛሉ ማለት ነው። እንግዲህ ወይዘሮ ሚላት ለባዩሽ ሁሉ ነገሯ ናት፣ እና ለእሷ ካልተነፈሰች ምንም የሚሆንላት ነገር የለም። እና እቤት እንደመጣችም ነገረቻት እና ታዲያ እቤት መጥተሽ ለምንድን ነው ያላየሁሽ ስትላትም ነበረ። ባዩሽ መስፍን ነበር በሩን የከፈተልኝ አንቺ ደግሞ መምጣቱንም አልነገርሽኝም። እናም እንግዲህ ያው ባለቤቴ ደውሎልኝ ከበር ተመለስኩኝ ሳልገባ እያለች እንግዲህ ባዩሽ እንግዲህ ባሏ በጣም መጥፎ እና ተደባዳቢ እንደሆነ፣ የስቃይ ኑሮ እንደምትኖር እንግዲህ ትነግራታለች። እናም እንግዲህ ወይዘሮ ሚላትም ይሄ ህይወት እስከ መቼ ነው የሚቀጥለው እየተደበደበች እያለች በጓደኛዋ ታዝናለች። ጓደኛዋ ደግሞ ለወይዘሮ ሚላት እንግዲህ ጉድጓድ ትቆፍርላታለች። በጣም ያሳዝናል። የተለያየ አለም ውስጥ ነው ያሉት ማለት ነው። እናም እንግዲህ ሐኪም ቤት አብረሽኝ እንድትሄጅ እፈልጋለሁ። ዛሬ ነው ሄድኩኝ ብዬ ምርመራ የሚደረገው ከጎኔ እንድትሆኚ እፈልጋለሁ ስትላት ምንም ችግር የለም ብላታለች። ስትፈልገውም የነበረ ነገርም ስለነበረ እናም እንግዲህ ተያይዘው ሐኪም ቤት ሄዳሉ። ሐኪም ቤት ሄደው እንግዲህ ምርመራውን ለማድረግ ተዘጋጅተዋል። ወይዘሮ ሜላት እና መስፍን እንግዲህ ከዶክተሮች ጋር ቆይታ አድርገው ደም ሰጥተው ወጥተው እንግዲህ ልጆች ግቡ ተብለዋል ማለት ነው። እንግዲህ ሰላምዬ ከዛ በፊት እንግዲህ የሐናን አባት ሄዳ ጠይቃቸዋለይ። እንዲሁም ደግሞ እጅጉን በጣም ትህትና የተሞላ ስነ ምግባር ያላት ሆናለች ማለት ነው ሰላም። እናም እንግዲህ ከመግባታቸው በፊት ግን ሐና። እኔ ካላመናችሁበት እኔ ቢቀር ችግር የለብኝም ብላለች። ግን እውነታውን ወቁ፣ እኔ ልጃችሁ ነኝ ስትል ወይዘሮ ሚላት ምንም አይነት እድል አልሰጠቻትም እንድታናግርም። እና ግን እጅጉን በጣም ደስ የሚል አባት አላት። አባትየው በደንብ አድርጎ እየሰማት ነው። እናም እንግዲህ ልጁ መሆኗን እንግዲህ ሙሉ በሙሉ ከልጆቹ ጋር አምኖ ተቀብሏል ማለት ነው። አሁን ላይ ወይዘሮ ሚላት ነች እንግዲህ ያስቸገረችው ማለት ነው። እናም እንግዲህ ሀና እንግዲህ ለአሲር እችነች ታሪክ የሰረቀችው ሌባ ብላ ትነግረዋለች። አሲር እጅግ በጣም ተናዶ ዘሎ ሊያንቃት ሊያንቃትም እንደው እያሰበ ነበረ። ይህንን ስትሰማ ሲንሾካ ሽኩ እሷም እንግዲህ በማን አለብኝነት ሄዳ አሲርን ሙልጭ አርጋ ሰደበችው። እናም እንግዲህ ባልሽ ነው እንዴ ያምራ ስትላት ይህንንም ልትሰርቂ ነው እንዴ በማለት እንግዲህ ሀናም ጥሩ መልስ ሰጠች። ለመፈጨት ማለት ነው። እናም እንግዲህ አሲርን በደንብ አድርጎ አይቷት ተመልክቷታል። በመጥፎ እይታም አይቷታል ማለት ነው ልውጋት እንዴት ችንማ እያለ እንግዲህ በጣም ተናዶ አይቷል ማለት ያው፣ የሌብነትንም ባህሪ ስለሚያውቀው። እናም እንግዲህ እጅጉን በጣም በሚያሳዝን ሁኔታ ይህንን ሲጨቃጨቁ የተመለከተችው ባዩሽ ምትወስዳት እናጇን ግትታ የሆነ ክላስ ውስጥ ውርውር ታደርጋትና፣ ስነስርዓትሽን ጠብቀሽ ኑሪ፣ ልስልስ ብለሽ እንዴት ትሳደቢያለሽ? በእነሱ ልብ ውስጥ አንቺ መኖር አለብሽ። ይህም ማለት እንግዲህ ትህትና እናም እንግዲህ በስነስርዓት ኑሪ፣ ተጠንቀቂ፣ ጥንቃቄ አርጊ ብላታለች ማለት ነው። እንግዲህ ወይዘሮ ሚላትን እኔ በደንብ አርጊ አውቃታለሁ። ሀናን ትወዳታለች። አሁን ፊት ለፊት እሺ ስታመናጨቂያት እውነት እንዳይመስልሽ፣ ልጇ መሆኗን ታውቃለች፣ እያስመሰለች ነው እና ራስሽን ጠብቂ፣ በማለትም ወይዘሮ የሚላትን ባህሪ እንግዲህ ባዩሽ ለእርግብ ጠንቅቃ ትነግራታለች ማለት ነው። እናም እንግዲህ ይህንን የደከምኩበትን እና ብዙ ያቀርኩበትን ስራዬን እንዳታበላሽብኝ ጥንቃቄ ማድረግ አለብሽ በማለትም ትነግራታለች ማለት ነው። እናም እንግዲህ ውድና እየተከበራችሁ አርማ የተመልካይ ቤተሰብ ለዚህ ቻናል አዲስ ናችሁ፣ ቻናሉን ሰብስክራይብ አርጉ ላይክም በማድረግ እንግዲህ አበረታቱ ማለት ነው። እናንትም እንግዲህ ሀሳብ አስተያየታችሁን ግምታችሁን በኮመንት አስቀምጡልኝ። የሀና የዲኤንኤ ምርመራ ወይዘሮ ባዩሽ እንግዲህ ባሰበችበት እቅድ ይቀየር ይሆን ወይንስ ይህንን ሴራዋንና ተንኮሏን መስፍን ተከታትሎ ትክክለኛ ልጁ ማን እንደሆነች ይደርስበት ይሆን የሚለውን ነገር እንግዲህ ሁላችሁም ሀሳብ አስተያየታችሁን በኮሚንት አሰሩልን ማለት ነው። ድራማው እጅግ በጣም ደስ ይላል። አስተማሪ የሆነ ቤተሰባዊነት አጓጊ ፓርት ላይ ደርሰናል ማለት ነው። ሁላችንም እንግዲህ ቀጣይ ክፍል እስኪለቀቅ ድረስ በጉጉት እየጠበቅ ነው እንደሆነ ይታወቃል ማለት ነው። እናም እንግዲህ ሁላችሁም ቀጣይ ክፍል እስኪደርስ ድረስ ሀሳብና ግምት አስተያየታችሁን በኩም እንዳስፈሩልን ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ ማለት ነው። እንግዲህ ሰላምዬና እየና ሀናም እጅግ በጣም እንደተዋደዱ ናቸው። የዲኤንኤ ምርመራው ምንም አይነት ነገር እንደማይቀይርባቸውም እንግዲህ ሰላምዬ ማስጠንቅቃለ ሀና ነግራታለች። ሀናም እጅግ በጣም ደስ ተሰኝታል ማለት ነው። ድራማ አምሮበታል። እንግዲህ አጓጊም ፓርት ላይ ደርሰናል። ውድና የተከበራችሁ ቤተሰብ የነበረን ጊዜ እዚህ ጋር ለዛሬ ይጨርሳል ማለት ነው። ባይ ባይ።